አባቴና ወደ አምላካችሁ ወደ አምላከና ወደ አምላክ አይታየኝም። ግን አረባክሽ ይታያል። የምር አይታየኝም? ይታያል፣ ይታያል። ቆይ እሺ። ኢየሱስን ማርያምን አላት። እርሷ ዘወር ብላ በዕብራይስጥ ረቢ ያለች፣ ቱርጋሚው ማለት ነው። እየሱስም ገና ወደ አባቴ አላረገምና፣ ይሄ ከሞቴ ተነስቶ ለማርያም የተገለጠበት ቦታ እንደሆነ ታውቃለ? ቀጥ ቀጥ ቀጥ፣ አዎ። እሺ ማርያም ኢየሱስን አይታ በተደሰተ ተደስታ እሱን ለነ ካውሲል ነው ይሄ ቃል የተጻፈው። እንዳት አረ ቁጥር አስራ ሰባት ና በዚሁ ቁጥር አስራ ሰባት እሺ። ኢየሱስም ገና ወደ አባቴ አላረገምና፣ አቲንኪ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ እስከታች አነባለሁ። አታጥቆ ብለሽ ንገሪያቸው አላት። መግደላዊት ማርያም መጥታ አይታየኝም። በቃ ቁጥር 17 ቆይ እስከታች አነባለሁ። ጌታን አይታ የሚንደበት በስነ ስርዓት አሳየኝ ለታ ነው። ጊዜውን ከምትፈጅብን በቀሽ። ኢየሱስ አምላክ አለው አይደለ? ጋድ ላፍ ጋድ ይዝ ላፍ እሱ እኮ ብሏል። ሁለታችሁ ተረጋጉ። ስንት አምላክ ነው ያለው? አንድ አምላክ። አንድ አምላክ ካለ ያ አንዱ አምላክ የኢየሱስ አምላክ ነው። ኢየሱስ መጀመሪያ በስጋ በነበረ ሰዓት ማንኛውም ሰው ይነካው ነበረ፣ ይዳስ ሰው ነበረ። አንዱ አምላክ የኢየሱስ አምላክ ነው። አሁን ሞቶ ሲነሳ እሱ ከመንፈስ ሆነዋል እንጂ በስጋ አይደለምመጠቅች ሌላመትመል ሌላ ው አሁን ሲነሳ አሁን ሲነሳ ኢየሱስ ሲነሳ ስጋ የለውም ያለው። አዎ፣ ሲነሳ ስጋ እና ደም የለም። በመንፈስ አሳን ለማሪ በላው ሲነሳም ስጋ እና ደም የለም ብሏል። አረ፣ አንዴ ተርባጊ በምዕራፍ ና ቁጥራት ላይ ሲነሳ ማርና አንትን እንደ ተመገበ አስተውሻለሽ። ማርና አሳ ከተነሳ በኋላ ተመገበ አይደል? እና እሱ ከተነሳ በኋላ ምን ስፕሪቱን ይበላል? ስለዚህ ስጋና ነፍሰ በመንፈስ ነው። ስጋና መንፈስ ነው የበላው። ስጋና ደም ይሄው የለም መንፈስ ይመገባል። እንዴናት ዳስሰኝ እጄን ይሄው ተወጋውበት ራሴ ነኝ። በሩ በተዘጋበት ቤት ክፍል እኔ ክፍሉን ላውጣልሽ። በቃ እናትዬ እሱ ክፍል ላይ እየተወራ ይሄው ኢየሱስ፣ እንደውም ስጋ እንዳለው እያሳየ ነው። ዮሐንስ ወንጌል ምዕራፍ ሀያ ላይ ነው የምታገኙት። ላሳይሽ እዚህ ላይ። ከዚህ በኋላ በኋላ ቶማስም ወደዚህ አምጣ ይሄው እጄን እጄን አምጣና በጎን አግባው አለው አይ የተሻለ እዚህ ክፍል ላይ ዳሰኝ እያለው ነው እዚህ ስጋ ስጋ እንዳለው እያሳየ ነው ከአንቺ ከምትዩ በተቃራኒ ነው እያወራ ያለው ክፍሉ አንቺ ከምትዩ በተቃራኒ ስጋና ደም የለም ስጋና ደም እያለው አረ ተረጋጋ ጣትህን አምጣና ዳሰኝ እያለው እኮ ነው እኔ ራሴ ነኝ አትጠራጠርም ያለው እኮ ነው አንተ ቶማስ እናትኮሽ ክፍሉ ስለምን እየተወራ ነው እዚህ ክፍል ላይ አንዴ አንዴ ክፍሉ ስለምን እየተወራ ነው እዚህ ላይ እሺ ታቂዋለች ክፍሉ ስለምን እየተወራ እንደሆነ እዚህ በማታውቂው ነገር ነው ክፍሉ እየተወራ ያለው። መጀመሪያ ሰዎች ተነስተዋል ተብሎ በተነሳ ሰዓት ከአስራ ሁለቱ መካከል ቶማስ የተባለው እዚህ ጋር አላመነም ነበር። እዚህ ጋር ሲናገር አላመነም መንም ነበር ከላይ ጀምሮ ማለት ነው ሳልዳስ ሰው አክፍሉን አዎ፣ እየተወራ ያለው እዚህ ጋር ከአስራ ሁለቱ ዋክ ደቀ መዛሙርት መካከል ቶማስ አልነበረም። እዚህ ክፍል ላይ ቶማስ አልነበረም። እና ሌሎቹ ደቀ መዛሙርት ጌታን አይተነዋል አለ። እሱ ግን የችንካሩ ምልክት በእጆቼ ካልነካው ካላገባው አላምንም አለ። ኢየሱስን ካልነካውት እኔ አላምንም አለ። እነሱ አምነው ነበር፣ አይተውታል። እሱ አላምንም አለ። ዳስስ አለው አለ። ሳልዳስስ አላምንም አለ። አላምንም ያለው ኢየሱስን ማየታቸውን አላምንም ያለው። ከዛም በኋላ ኢየሱስን ካገኘው በኋላ ኢየሱስ ምን አለው? ቶማስን ምን አለው ጣትን ወደዚህ አምጣና ለምንድነው ጣቱን እያስገባ ያለው ምክንያቱም የተወጋበትን ቦታ ቼክ እያደረገ ጣትን ሳራ አስገባ ስለ ኢየሱስ መንፈስ ነው የሚል ነገር እዚህ ክፍል ላይ የለም እሺ ሌላ ጊዜ እንደዚህ ክፍል የለም በቃ ጂሰስ ሚዩት አርግሽ አለብለ ለጊዜም ደግሞ አንበበሽ ነው የተሻለ እንዲሆን። አንዴ ከሱዲን የሚለውን ልጅ አንዴ ላዋራው። ሚዩት አርግ ቅድም ያነሳው ሐሳብ አለ ዮሐንስ ወንጌል ምዕራፍ አስራ ስድስት ክፍል ላይ ክፍሉ ከመጀመሪያ ጀምሮ እስከ መጨረሻው ኢየሱስ አምላክ ከላይ ያለውን ወገናችን አንዴ እሱን ጉዳይ ዮሐንስ ወንጌል ምዕራፍ አስራ ስድስት የትኛው ኃይለ ቃል ነው ኢየሱስን አምላክ የሚያደርግ ኃይለ ቃል አለ? ምዕራፍ 14 ላይ ምዕራፍ አስራ አራት ቁጥር ስድስት ላይ ቁጥር ስድስት ላይ መጣውኝ። ኢየሱስም አለ እኔ መንገድ እውነት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። ለዚ ኢየሱስ ወደ አብ የሚያደርስ መንገድ መሆኑን ነው የሚያሳየው እንጂ አምላክ መሆኑን ያሳያል። እዚህ ክፍለ ቁጥር ዘጠኝ ላይ ኢየሱስ እየተስማማ እንሂድ። ከቁጥር ስድስት ላይ ምንም የሚያሳይ ነገር የለም። እሺ፣ እሺ። በእኔ በኩል ግን ወደ አብ የሚመጣ የለም እያለ እኮ ነው። እዚያ ጋር መንገድ ነኝ ያለት እኮ ነው። ታዲያ መንገድ ማለት እኮ አድራሽ ማለት ነው። ወደ መድረሻ የሚያደርስ አንድ የሚዩት አድርጌ እኮ በኢየሱስ መንገድ እውነት አዎ ስለዚህ አንድ አንደኛ ጢሞቴዎስ ቁጥር አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አምስት ላይ ካየው አንድ አምላክ አለና በአምላክና በሰው መካከል ነው፣ አንድ እሱም ሰው ነው ኢየሱስ መካከለኛ መሆኑን ነው የሚያደርሰው። ወደ አምላክ የሚያደርስ ሰው የሆነ መካከለኛ አድራሽ መሆኑን ነው የሚያሳየው እንጂ እዚህ ጋር ወደ አብ የሚያደርስ አለ እንጂ ወደ አንዱ አምላክ የሚያደርስ መካከለኛ አድራሽ ተባለ እንጂ አምላክ አልተባለም። እዚህ ክፍል እዚህ ቁጥር ስድስት አያሳይም። እሺ እዚያ ጋር እኔ መንገድ ህይወትም ነኝ ሲል ምን ማለ ፈልጎ ነው? ህይወት ነኝ ሲል አንደኛው፣ መንገድ ነኝ ሲል እኮ መኪና ምናምን ትራንስፖርቴሽን ላይ ላይ የሚሄድበት ማለት አይደለም። ፊገራት ይፈገራል። ስለዚህ ቀጥታ እየተወሰደ አይደል፣ ሶስቱም ቃላቶች ቀጥታ አይደሉም። እዚህ ጋር እኔ መንገድ፣ እውነትና ህይወት ነኝ ሲል፣ መንገድ ሲል አድራሽ ነኝ ማለት ነው። ህይወት ነኝ ማለቱ ምን ማለት ነው ሲባል የዘላለም ህይወትን ይሰጣል እሱ። ለምሳሌ ያ የዘላለም ህይወትን ላሳይክ እዚህ ላይ ላሳይክ ኢየሱስ ይምን እኔ ከራሴ ያልተናገርኩ ማለ ነገር ግን የላከኛ በርሱ የምለውና የምናገረውን ትእዛዝ ሰጠኛለ። አብ በሱ በኩል እየተናገ መልእክት ደርሰዋል። ትእዛዙም የዘላለም ህይወት እንደሆነች ያውቃለዋል። ኢየሱስ ከኢየሱስ በኩል ስታዳምጥ የአምላክን አምላክን መመሪያና ትእዛዝ ታገኛለህ፣ ለዛ ህይወትን ታገኛለህ ማለት ነው። ለዛ ነው እኔ ህይወት ነኝ ያለው። እሱ ካላገኘው የአምላክን ትምህርት ማግኘት ስለማትችል፣ እንግዲያውስ መንገዱ ይጠፋሃል ማለት ነው። እዚህ መንገድ ነው ህይወት ነኝ ሲል በዛ ሴንስ ነው እንጂ ክፍሉ ጭራሽ ኢየሱስ አምላክ ነው የሚል ነገር ዮሐንስ ወንጌል መራፍ 14 ላይ ይታገኛችል። ምንም አይለቀቅ። እሺ እዛ ቁጥር ዘጠኝ እስከዚህ ድረስ መጀመሪያ ቁጥር ዘጠኝ ላይ እንድንመጣ እንድንመጣ እዚህ እስከዚህ ድረስ ኢየሱስ እየነገራቸው ያለው ቁጥር ስድስት ላይ ስለማን እየነገራቸው ነው አይደል ነው ስለ አብ ስለ አብ እየነገራቸው፣ ወደ አብ ነው የምትሄዱት፣ አባቴን ትባወቃችሁት ነበር እያለ ስለ አብ እየነገራቸው፣ እነሱ ደግሞ ጠየቁ። በቃ አብን ማየት ፈልጉ ገባ። እዛ አብን አሳየንና በቃ ይበቃናል አለ። ያኔ ኢየሱስ ምናላቸው? እኔን ያየ አብን አይቶ አላለ። ማየት ማለት እኔ አብ ነኝ እያለ እኮ አደለም። እኔ አብ ነኝ እያለ አደለም። በጣም ጥሩ መጀመሪያ እኔን ያየው አብን አይቷል የሚለው ቀጥታ እንወስደው ለምን ሲባል ኢየሱስ አብ ስላልሆነ አይደል ወደ አብ የሚያደርስ እንጂ አብ አይደለም ታዲያ እኔን ያየ አብን አይቷል ሲል ምን ማለት ነው ሲል ማየት ማለት ማወቅን ይዞ ይገባል ለምሳሌ ለምሳሌ ማየት የሚለው ቃል ማወቅን ይዞ ሊገባ ይችላል ማስረጃ ልስጥ ቆይ ጥቅሱን አውጣውና አንድ ማስረጃ ልስጥክ ለምሳሌ ሁለተኛ ዮሐንስ መልእክት ምዕራፍ አንድ ቁጥር 11 ላይ ላሳይክ ሶስተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 11 ላይ ለምሳሌ፣ ያው እዚህ ላይ እንደምትመለከተው፣ እዚ ወዳጅ ሆይ በጎ የሆነውን ሆኖ ነው እንጂ ክፉ ነው አትምሰል። በጎ የሚያደርግ ከእግዚአብሔር ነው አለ፣ ክፉ የሚያደርግ ግን እግዚአብሔር አላየው። ክፉ የሚያደርግ እግዚአብሔር አላየው ማለት መልካም የሚያደርሱት አምላክን አይተውታል ማለት ነው። በዓይን በስጋ ዓይን አይደለም ማወቅ ማለት። ማየት የሚለው ቃል በማወቅ የሚመጣል። ይህን ልትገነዘብ ይገባል። ስለዚህ እኔን ያየ አብን አይተዋል። ስለዚህ እኔን ያወቀ አብን አውቋል ማለት ነው። ለምን ሲባል እዛው ኢየሱስ ራሱ ይፈታላል። እዛው አንቀጽ ላይ ቁጥር አስር ቁጥር አስር ለምን እንዳለ ተናገረ። ለምን ሲባል እኔ የምነገራችሁ ቃል ከራሴ አልናገረው። ማለት ለምሳሌ ኡስታዝ ወሂድ ለእኔ መልእክት ቢሰጠኝ ያንን መልእክት እኔ ለአንተ እያስተላለፍኩልህ ቢሆን ውስታዝ ወሂድን አገናኘኝ ትለኝ። በቃ እኔን ካገኘኝ እኮ ውስታዝ ወሂድን እኔን ማየት ነው። ምክንያቱም እኔ የምነግርህ እኮ ከውስታዝ ወሂድን ሰምቼ ነው። እንደዚያ ነው ያለው። እዚህ ኢየሱስ እኔ የምነግራችሁ ቃል ከራሴ አልናገረውም አለ። የአብ መልእክት ነው ነው። እኔ ኢየሱስ ዘግቶ አላስቀምጠውም እኔ የምነግራችሁ ቃል ከራሴ አልናገረውም አለ። በውክልና ደረጃ እንደሆነ ኢየሱስ ተናገረ። ስለዚህ እዚጋ እኔ ያመለጠ በወክል ነደርጃ ወሂድ እዚጋ የጠየቁ አሁን ቶማስ አይደለ የጠየቀው። አንዴ አንዴ አንዴ ጂሰስ እናት አንድ የሚታርቅ አንድ የሚታርቅ ሁለታቸው የሚታርቁ አንዴ አንዴ እዚ ጋ እየተወራ ያለው ሱዲ አንዴ እየተወራ ያለው ምንድን ነው? እዚህ ላይ ከላይ እዚህ ጋ አብን አሳየን አለው። እዛ በቃ እኔን ያየ አብን አይቷል አለ እኔ አብ ነኝ አላላችሁም። እኔን ካየ በቃ አብን አይተሃል አለ። ለምን ሲባል አብራራው ምን አለ? እኔም የምነግራችሁ ቃል ከራሴ አልናገረውም አለ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ የላከኛ በርሱ የምለውና የምናገረውን ትዕዛዝ ሰጠኛል። ትዕዛዝ ስለሰጠው ያን ትዕዛዝ ነው የሚናገረው። ትምህርቴስ የላከኝ ነው እንጂ ከእኔ አይደለም ብሎ ተናግሯል ኢየሱስ። የአምላክን ነው ያስተላለፈ ያለው። ስለዚህ ኢየሱስን ካየኸው በቃ ምን ብሎ ተነገረው? ይሄው ነገር ግን የሚያደርጋቸው የሚሰራቸው ስራዎች በአጠቃላይ ራሱ አብ ነው የሚሰራልኝ አለ። በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። እዚህ የሚሰራቸው ስራዎች ዮሐንስ ወንጌል ምዕራፍ አምስት ቁጥር ሰላሳ ላይ እኔ ከራሴ አንዳች ላደርግ አይቻለኝም ስላለ እዚህ የአብን በስራውና በኢየሱስ በሚያስተላልፈው ንግግር ልሰማው ስለምችል እንጂ በቀጥታ በአይን እይታ እንዳላዩ ተናግሯል። ተስፋ ላስቆረጠ ሱዲ፣ ተስፋ ላስቆረጠ በቃ ኢየሱስ አብ እንደማይታይ ቃል በቃል ተናግሯል ዮሐንስ ወንጌል ምዕራፍ አምስት ቁጥር ሰላሳ ሰባት ላይ በቀጥታማ ይኸው የላከኛ አብ እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁትም መልኩንም አላያችሁትም። አብ መልኩም ምንም ድምፁም አልተሰማም ሲጀመር ማለት ነው። ወሂድ አይደለም ያወራ ችግር ምዕራፍ ስድስት ቁጥር ሰላሳ አምስት ላይ ድናም ብለሽ ከዚህ ጋር የምገናኝ እሺ፣ መጀመሪያ ላይ ጨረስን። ዮሐንስ ወንጌል ምዕራፍ አስራ አራት ላይ ኢየሱስ አምላክ ነው የሚል ነገር የለም። ግን ባይዘዌ ለምን እኔ ደግሞ አጨርስኩም። እዚጋ አንድ ራስ ላይካ ቁጥር አስራ አምስት ላይ ብትወዱኝ ትእዛዜን ጠብቁ፣ እኔ አብን እለምናለው፣ ለዘላለም ከእናንተ ጋር እንዲሆን ሌላ አጽናኝ ይሰጣችኋል አለ። አንተ የጠቀስከው ምዕራፍ ላይ ቁጥር 15 እና 16 ላይ ኢየሱስ እንኳን አምላክ ሊሆን አምላክን የሚለምን አካል እንደሆነ ነው የሚያሳየው። ጭራሽ ለማኝ እንደሆነ ነው የሚያሳየው። እሺ አምላክ ይለምናል። ኢየሱስ እየለመነ እኮ ነው። እለምናለሁ እያለሁ ነው ይታያል የምትናገርበት ክፍል አለ። ኢየሱስ እሺ፣ እዚህ ቦታ ብቻ አይደለም። ሌላ ቦታ ላይ እንኳን ኢየሱስ እኔ ፈጹም እንደዚህና ፈጹም እንደዚህ ነኝ ብሎ ንግግሮቹን ለሁለት እንድትገነጥል ያስተማረበት ክፍል አለ። እሱ የለም። እሺ እሱ ሀሳብ ሀሳቡን ቤት ብትነግረን ጥሩ ነው። አንተ ያው እድል እንሰጣለን። እሺ፣ ምዕራፍ ስድስት ዮሐንስ ወንጌል ምዕራፍ ስድስት ቁጥር 35 ላይ እንዲህ ይላል። ኢየሱስም እንዲህ አላቸው። ያው ተመሳሳይ ነገር እኮ ነው እየነገርከን ያለ። ይህም ተመሳሳይ ነገር ነው ሱዲ። እሺ ወይ ይህም እኮ ምንም አሁን ይሄን ያልቀው በዚህ ላይ እሺ ምክንያቱም የህይወት እንጀራ እኔ ነኝ። ወደ እኔ የሚወጣ ከቶ አይራብም አለ። ስለ ምግብ እያወራ አደለም። ስለ መንፈሳዊ ነገር እያወራ ነው አይደል? ስለዚህ ስለ ትምህርት ምናምን እያወራ ነው። ለምሳሌ ዮሐንስ ወንጌል ምዕራፍ አስራ ሰባት ቁጥር ሶስት ላይ እውነተኛ አምላክ ብቻ ኔሆን ከአንተና የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይቺ የዘላለም ህይወት ናት አለ። እዚህ የዘላለም ህይወት ማለት በራሱ የዘላለም ህይወት ማለት ኢየሱስ አንድ አምላክ እንዳለን፣ ኢየሱስ የአንዱ አምላክ መልክተኛ መሆኑ ማወቅ ነው። ከዚህ በተጨማሪ የዘላለም ህይወት የሚለው እሱ ነው። ከዚህ በተጨማሪ ደግሞ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ቅድም ያልኩህ ላይ ምን ብሎ ይናገራል? ትዛዙ መልክቱ የዘላለም ህይወት እንደሆነ ይናገራል። እዚህ ያንን ታገኛለህ። ከኢየሱስ ጋር ኮንክ የምትኖርበት እንጀራ ነው። ያ የህይወት እንጀራ ነው። ስለ እዚያ ነው የሚያወራው። ስለዚህ ኢየሱስ የአምላክን መልእክት የሚያስተላልፍ ነገር ነው እንጂ አምላክ አይደለም። እንደዛ አላስተማርም የትም ቦታ ላይ ለዛ ላስተማረም። እሺ እሱ ድኛ እንድትድን እንፈልጋለን። እሺ እንድትድን ሁሌ ምኞታችን ሱድ ቆይ፣ ትንሽ በእውነት ትንሽ ሊወጣ ነው። እኔ ትንሽ ደቂቃ ቆይ ነው እያቄን ጠይቂ፣ ለአንቺ መልሳል። ከዛ በኋላ እናወራለን። ቅድም ላይ እሱ ኢሳያስ ዘጠኝ ስድስት ላይ ለነብዩ መሀመር ነው ብሏለኝ፣ ሲያበረረውም ሰምቼዋለሁ። እሷ ይሄን ያባ ነገና እሱን አል የለም። አሁን እሱ ሲመጣ ትጠይቂዋለሽ። ኢሳያስ ዘጠኝ ስድስት ነው። የለም እሱ የለም አልኩሽ እኮ ይሁሱ እራሱ ራሱ የለም። ሲመጣ እሱን እራሱ ትጠይቂዋለሽ። ስለዚህ ኢሳያስ ዘጠኝ ስድስት ነው የሚለው፣ ከፈለግሽ ኢሳያስ ዘጠኝ ስድስት ለብቻ ጠይቅኝ። ኢሳያስ ዘጠኝ ስድስት ላይ ይህ የተነገረው ለነብዩ መሀመድ ነው ብሎ አብራርታ አለኝና እሱን አሁን ያብራታል። እሱን በቃ እሱ ሲመጣ እሱን በራሱ ሰዐት ትጠይቂዋለሽ። አሁን ይሄ ኢየሱስ አምላክ ነው ብለሽ እንድታምኚ አረገሽ፣ ምናልባት ኢየሱስ የተናገረ ብሏል? አዎ ብሏል። እሺ በቃ ይሄን ለመጠየቅ ነው።

አደዋ የሚቀልሽ እንግዲህ ደህና አቁ። የለም አሁን እሱ ሲመጣ ጠይቀዋለሽ። አብዱልካሪም ወንድሜ እሺ፣ ጥያቄ አሁን እኔ ጥያቄ ቁርአን ነውና ሱረቱል አልሁላም ምዕራፍ 19 ቁጥር 15 ላይ ያለው አንዴ ምን ይላል ስለሞት ነው የሚያወራውና፣ እስኪ አንብበውና ከዛ ከሀሳቡ ነገር ነው። አሁን እናንተ እንደምትሉት ከሆነ ኢየሱስ አልሞትም ትላላችሁ አይደል? አህ እዛ ላይ እኮ እስኪ አንብበው አንተ መጀመሪያ አንብቦ እኮ ስለ ፊውቸር የሚያወራው። እሺ ክልክ ፈተልከ ከፈትኩት ነው። አህ እሱ ነው፣ እንደዛ ነው የሚፈልገው ሞተዋል የሚል ነገር አለው የለም። እሺ ላሳይክ፣ ማስረጃ መጀመሪያ ሁለቱንም ላሳይክ መጀመሪያ በሱረቱ ኒሳ ምዕራፍ አራት ምዕራፍ አራት ቁጥር አንድ መቶ ሀምሳ ሰባት ላይ ሳይሞት እንዳደረገ ይናገራል። ባይ ዘ ወይ ትንቢትም አለው አለ። እንደ ኢየሱስ ሳይሞት እንደማይሞት እኮ ትንቢት ተነግሮለታል በመጽሐፍ ቅዱስ ላይ ራሱ። ወደዛ ምን እንመጣለን እንመጣለን። እሺ እሱ ና ሲላ ይኸው ሲናገር አልገደሉትም ማለት ላይ እዚህ ጋር ምን ብሎ ይናገራል? የሰው ነው እሺ፣ ወማ ቀተሉሁ ወማ ሰለቡሁ፣ አልገደሉትም፣ አልሰቀሉትም። አልገደሉትም ብሎ ተናገረ። እንዳልገደሉት ተናገረ። ወማ ሰለቡሁ አለ። አልሰቀሉትም አለ። አልገደሉትም፣ አልሞተም ብቻ ሳይሆን ኢቭን ክሮስ ላይ እራሱ አልነበረም አለ። ኢቭን ክሮስ ላይ ማለት ነው ወማ ሰለቡሁ የሚለው አልሰቀሉትም ነው። በቃ ኢቭን ክሩሲፊክሽኑ የሆነ መስቀል ላይ ሆኖ ሞትን አልፎ አል ራሱ ማለት አትችልም። እኛ አልሞተም ብቻ አይደለም እንለው፣ ክሮስ ላይ እራሱ አልነበረም ነው መስቀል፣ በቃ አልተሰቀለም ሲጀምር ክሮክሮሱ ላይ ራሱ የለም ምንድነው ስንል ቁጥር 57 ላይ በል ይልቁኑ ማለት ነው በል የሚለው ይልቁኑ ማለት ሁለቱንም ከመሆን ይልቅ እንደማለት ነው በል ረፋኦላሁ ኢሌሂ አላህ ወደ እርሱ አነሳው ወደ እርሱ አይ ወደ ከፍታው ከፍ አድርጎ አነሳው ነው ብሎ አስቀመጠ ወካነ አላሁ አዚዘን ሐኪማ አላህ አሸናፊና ጥበበኛ ነው አለ ለምንድነው አሸናፊና ጥበበኛ ነው የተባለበት ምክንያት ምንድነው ይሄ የሰይጣን ፕላን ነው ባይስ ወይ ኢየሱስ እንዲገደል ፕላን ያደረገው ሰይጣን ነው ማን ያስያዘው ሰይጣን አይደል ያስያዘው ከአስራ ሁለት ተዋሪያት በአንደኛው ውስጥ የገባው ሰይጣን ነው እሱ እንዳይቀበሉ አይናቸውን ያወረው ሴጣን ነው። እንዲገደል ፋሲሊቴት ሲያደርግ የነበረው ሴጣን ነው። ይሄ የሴጣን ፕላን ነው። የሴጣን ፕላን የአምላክን ፕላን አሸንፈዋል ማለት እጅግ አደገኛ ነገር ነው። በጣም ከባድ ነገር ነው። ስለዚህ በእንትን በዛ ሴንስ ልንወስደው ይገባል። አንተ ያልከው ምዕራፍ ደግሞ እንሂድ። አንተ ያልከው እያለ ኢየሱስ የተናገረበት ክፍል ነው። በምሞትበት ጊዜ እያለ ስለ ፊውቸር የሚያወራው ቁጥር ስንት ላይ ነበር ያልከው? ቁጥር አስራ አምስት

ስለዚህ ስለ ፊውቸር ነው እያወራ ያለው ገናም ገና በተወለበት ቀን በሚሞትበት ቀን ሕያው ሆኖ በሚነሳበት ቀን ያው ሕያው ሞተ ሕያው ሆኖ ተነሳ እኮ አይደለም እያለ የሚናገረው ስለ ወደፊት ነው የሚናገረው በምነሳበት ቀን ይላል በሚነሳበት ቀን ወደፊት ይሞታል ኮ ተመለሶ ሞቶ ታውቃላ እዛው እዛው ቅድም ያልኩበት ምዕራፍ ላይ ላሳይክ እዛው ቅድም ያልኩበት ምዕራፍ ላይ ከመምጣቱ በፊት በሱ እንደሚያምኑ ይናገራል ኮ ላሳይክ ሰዎች ሲመለሱ ሀዲስም ላይ ያለ ሀዲስን ማሳያለው። በሚመለስበት ሰዓት ላይ መስቀል ይሰባብራል ምናምን ነገር እናንተ ትበስበት ያመናችሁትን ነገር ሙሉ ስተት እንደሆነ ይናገራል። መቶ ማለት ነው መስቀሉን ይሰባብራል ምናምን በመጽሐፍ ቅዱስ ይናገራል። እንደዛ ላይ ሳይክ መጽሐፍ ቅዱስ በኋላ አነሳው ከአላህ አሸናፊና ጥበበኛ ነው ብሎ ከተናገረ በኋላ ይናቀጣል አድርጎ ምን ተናገረ? ወይ ምን አህሊል ኪታብ አለ ከመጽሐፉ ሰዎች እርሱ ሰዎች ከመሞቱ በፊት አለ። ያው እንደሚሞት እናገራለሁ። ከመሞቱ ከወሰደው በኋላ ወደፊት መጥቶ ከመሞቱ በፊት ኢላ ለዩሚን ነብይ ቀብለ ሞቲ ሀለ፣ ከመሞቱ በፊት ያምኑበት አለ፣ ያምኑበት አለ። አሁን በመጣ ጊዜ ያሉ ሰዎች በአጠቃላይ ያምናሉ፣ ሲመለስ ማለት ነው፣ ያምናሉ ሲ ግን በእነዚያ ሰዎች ደግሞ ወየውመል ቂያመት የኩኑ ዐለይሂም ሸሂዳ በነሱ ላይ መስካሪ ይሆናል። እነዛ እኔ አላልኩም ይላል ባይዘው ወይ እንደ ሚመሰከር እንደሚናገታ ቃል ቁርአን ይናገራል ወይስ ሰውቱን ማይዳ ላይ እኔ አላልኳቸው በማለት ይናገራል። እኔ አላልኳቸው በማለት ይናገራል። አምልኮ አላልኩም በማለት ይናገራል። ና ይሄ ነው ያለው ነገር ሱዲ አይሺ እሱ ኢየሱስ ክርስቶስ ማለት ነው። በእኛ እኛ ምናምንበት ነገር እኮ ሲመጣ እኮ እኛን ላሳይክ ኢየሱስ እንደማይሰቀል የተነገረትን ቤት ላሳይክ አንድ ቢያንስ ለምሳሌ ማንነው ያሳነሰኝ? አንዴ ያሳልጉኝ፣ ካሜራ እሷል ከእሱ ነው። በቃ መራገፋችን ነው። ፈጠን ፈጠም ብዬ ላውራ አይደል? መጀመሪያ ማውቅ ያለብህ እሰበ ኢየሱስ በሰይጣን ተፈትኗል አይደለ? አዎ ማቴዎስ ወንጌል ምዕራፍ 4 ላይ በሰይጣን ሲፈተን ዲያብሎስ ወደ ቅድስት ወደ ቅድስ ከተማ ወሰደው፣ መቅደስ ጫፍ ላይ ሰቅሎታል። መቅደስ ጫፍ ላይ ካቁሙ በኋላ ዝለል ሲለው ጥቅስ ጥቅሷል አይደል? ጥቅስ ጥቅሷል፣ መላእክቱን ስላንተ ያዝልሃል። አዎ ግን በድንጋይ ከቶ እንዳትሰናከል በጃቸው ያነሳዋል ተብሎ ተጽፏልና አለ። በዚህ ላይ ኢየሱስ ምን አለው? ትንቢት ለሰለሶ የተነገረ ጥቅስ ይጠቀሰና መላእክቱን ስለ አንተ ያዝልሃል